ሆነ የሚሰማሽ ይመችሽ ብሎ ለልጆቹ ሲል ጎሽ፣ ምንድን ነው እንትኗን ቀንዷን ተወጋች እንደተባለው ለልጆቹ ሲል ቢተውላት ሰውም እንዳለው እንዳከበረው ይቆይ ነበር። እውነቴን ነው የምልሽ። እኔ ያንን ነው የምለው፣ ያብዬ ቢተውላት ጥሩ ነው። ችታርጋው ይሆናል ችግር አርጋበል ሊሆን ይችላል ልጆቹ የቤክራይ ቤከታቸው ነገ የቤክራይ ለመክፈል ገንዘቡ አዶነ ኮንዶሚኒየም በስን ታውጣ ያውጣ። ዛሬ የቤክራይ ውድ ነው። ልጆቹን ስትረስ አታረግ። እኔ ይስጣትም አደለም የለፋበት ከሆነ ልጆች ኤቲን እስከሚሞላቸው መሸጥ መለወጥ አትችልም ብሎ አግዶ ከዛ በኋላ ደግሞ ቢካፈላት ጥሩ ነው ብዬ ያምናለሁ። እሺ ዝርያ፣ በጣም አሪፍ ፖንት ላይ መጣሽልኝ። አንደኛ ይሄ ሁላ እዚህ ጋር አምስት መቶ ምናምን ሰው ግንዛቤ እንዲኖራቸው የምፈልገው ምን ታውቂያለሽ? ይሄ ሳምሶን ቤቢ የሚባል ሰውዬ ሁለት ሺህ አራት ዓመተ ምህረት ላይ በኢትዮጵያ አቆጣጠር ሁለት ሺህ አራት ዓመተ ምህረት ላይ ኮንዶሚኒየም እጣ ወጣ። ቀባሽ የተመዘገቡት አስራ ዘጠኝ ዘጠና ሰባት ነው። የዛኔ እፃ ልጅ ነች። ለእሷም እህቷም ዳግማዊት እና እህቷ ተመዘገቡ ኮንዶሚኒየም ዝርያ 97 ላይ። ከዛ እጣው 204 ላይ እጣ ወጣ፣ ደረሳቸው። እህቷም እሷም እጣ ደረሳቸው። እህቷ ጎተራ ዳግማይት ደግሞ ልደታ ደረሳት። የዛኔ ሳምሶን የሚባል እዚህ ውስጥ የለም፣ አታውቀውም በህይወቱ። 205 ዓ ም ላይ ዝርያ ተጋቡ እጣው ከደረሳቸው በኋላ እጣውን ብር የከፈለችው እናትዬ ሆነች። 85 ሺህ የኢትዮጵያ በዛ ሰዓት ቅድሚያ ክፍያ 85 ሺህ ብር ነበር፣ እጣውን የከፈለችው። አሁን ይህን ንብረት ነው ብሎ የሚመጣው እንደው ጠንካራ ከሆነ 13 ዓመት ሙሉ ጠንካራ ከሆኑ ንብረት ማፍራት ይችል ነበር። እንደሚያወራው አባት ከሆነ ሚስጥን አደባባይ አታወጣም። የመጀመሪያ ፖይንት። ሁለተኛ የማይገባህን ንብረት ነው የምጠይቀው። አንተ ወንድ ብትሆን ትክክለኛ ወንድ ብትሆን ሴት ቤት ነው የገባው አብረ ስለኖር የጋራ ንብረት ልካፈል ብለ ስትመጣ እሱን ፍርድ ቤት ማየ። እኮ ፍርድ ቤት እኮ ሂደቱ እየሄደ ነው። አሁን እኮ ገና ፍርድ ቤት እኮ ይገባዋል የሚል ነገር አቀረበ እንጂ እኮ ገና ፍርድ ሂደቱ እኮ አልተካሄደም። ምክንያቱም እያንዳንዱ የተከፈለበት በሱ ስም አንድ የተከፈለ የለም። አብሮ ኖሯል እንደማንም ሰው። እሷ ፍቅር አሸንፏት ትውት ሆና አብራ ስለኖረች መጀመሪያ፣ ከአንዴም ዝርያ ከአንዴም ሁለቴ ፍቺ ያቀረበችው እሷ ነች። ታዲያ ችት የሚያደረግ ሰው ነው፣ ችት የተደረገበት ነው ያደረገበት ነው መፍታት ያለበት። እኔ በየትኛው ካልኩሌት ነው ችት አድርጋ ፍቺ የምታቀርበው ነው። በጣም የሚደበድባት አይኗን በልዟት፣ ልጆቹ ፊት የሚደበድባባት ነውረኛ አባት። እስቴን የሚከላከል ሰው መጥቶ ያውራ ነው። እኔ በእግዚአብሔር ምስክር ያለ መረጃ ያልሰማሁትን አላወራም። አ ግን ምንድን ነው መሰለ ያብዬ አርቲስት ናቸው አርቲስት ብዙ ጊዜ አርቲስት ለአርቲስት ተጋብቶ ትዳር የመሰረት ከመቶ አንድ በሚገኝበት አገር ላይ እሷ ፊርማ ሲፈራረሙ ከኔ ከአንተ በፊት ያፈራሁት ንብረት ይሄ የኔ ነው ብላ ብትል ጥሩ ነበር። ይሄን ካላስመዘገብክ ግን እንደ ማተርቧት ው ስትል ብቱን ንብረት እኩል ነው የምትካፈለው። ባለትዳር ነው እርግጠኛ ነኝ። ሶስት ልጆቹ እሷ ጋር ካሉ ግን ለልጆቹ የተወሰነ ፐርሰንት ወደ እሷ ተደርጎ ሜቢ 25 ፐርሰንቱ ለእሱ ድርሻ ሊሰጡት ይችላሉ። ካላስመ እሱ ኖ። በዛ ላይ ደግሞ ፍቺ ሳይፈልግ እሷ ከሆነ ፍቺ የጠየቀችው ወንድ ልጅ ለኛ ነው እስከ መጨረሻው ሊቀበሉት ይችላሉ። እሱ ግን መጀመሪያ መጀመሪያ ከትዳር በፊት ያፈራሁት ንብረት አይመለከተውም ብሎ እስካልተጋቡ ድረስ መንግስት ከዛ በፊት መክፈሏ በቦይ ፍሬንድ እያለች ገንዘብ ሰጥቻታለው ቢል ፕሩፍ በሌለበት እሷ ተመዝግባ እሷ ስለከፈለች ብሎ መንግስት ወደ እሷ ሊያደላ አይችልም። መንግስት ህግ የተጻፈ ህግ አለ። በህጉ መሰረት ነው የሚሄደው። ለሱ ማያደላም፣ ለሷ ማያደላም። በኢትዮጵያ ህግ በተጻፈው ነው ሊፈርድል የሚችለው በህግ መሰረት ከሆነ ካላስመዘገበች እኩል ሰንጥቀው። እኔ የኔ ጓደኛ ያለች እዚህ ልንገር ከዚህ ከእንግሊዝ ሀገር ወንድሟ ለማቋቋም ቤት ትገዛለች በወንድሟ ስም። አባቷ ኦልሬዲ ቤታቸው በነሱ ስም ስለሆነ እሷ እዚ ሀገር ስላለች በወንድሟ ስም ቤት ገዛች ማ እህት። ከዛ በኋላ ተጋቡ። ሲጋቡ ደግሞ የኢትዮጵያ የከፈተችለት የሆኑ ነገር ነበር። ሳይስማማ ሲቀር ምን ገዛችለት? መኪና፣ ታክሲም ራይድ የሚሰራበት ራይድ እየሰራ ከዚች ከሚወዳት ግርል ፍሬንዶ አገኘ፣ ተጋቡ። ስታረግዝ ቤተሰቦቼ አርግዤ ካልተፈራረምን አይሆንም ማለት ፍቅር ላይ ናቸው። ቤተሰብም እንደዚህ አይነት ተንኮል አይመጣም። ልጅቷ ቤተሰብ ተግባቢ ናት። ግጥም አርገው ሄደው ተፈራረሙ። ከዛ ሁለት ልጅ ነው ምናምን ከወለዱ በኋላ ጌስዋት፣ አሁን ትልቅ ያለ ጸብ ተጀመረ። ከዛ እሷ ናት ቀድማ ፍች ይፈልጋለሁ ፍቺ ስትል ቤተሰብ ንብረ ምንም፣ ምክንያቱም ምንም የሱ ንብረት እንዳልሆነ ቦይፍሬንዷ ያለ እህትየው የላከችነት ሰራ ታውቃለች። አሁን እኩል ሰንጥቀ ታካፍለኛል አለችው። ይሄ ልጅ ከይሄ የእህቴ ንብረት ነው ቤቱ የምንኖርበት በእኔ ስም ያለው ብሎ አላለም። ግጥም አድርጎ ሄዶ ተፈራረመ። አሁን ቤቱን የእህትየው ቤት አሁንም ሸጥ መለወጥ አይቻልም ስለተባለ ስለቆመ እንጂ በፍርድ ቤት እኩል ሰንጥቆ ሊያካፍላት መኪናው ግን የስራ መኪና እሱ የሚሰራበት ስለሆነ የስራ ስለሆነ መኪናውን አትካፈይም። ማለት ቤቱን ግን እኩል እኩል ትካፈላለች። ቢካዝ በስም ነዋ ያለው በስም ነው ያለው። ስለዚህ ምንም ማድረግ አችልም ብትፈል ብዘል ብትል የለም ከትዳር በፊት ብለህ ካላስመዘገብክ ለዛውም እነዚህ ችት ተደራረገ አደለም ሚሳንደር ስታን ተጣልተው አልፈልግም ብላ ንብረቱ ልትካፈል ነው የእህት የገዛችው ስለዚህ ኢትዮጵያ ትግርያዬ በጣም ጥሩ እኔ ደግሞ ነገርሽ አሁን ይች ይሄ ልጅ ሳምሶን ማለት ነው አባይ ሱ ቤጋስን ፊልም ታቀዋለች የአማርኛ ፊልም አባይ ሱ ቤጋስ ቴድሮስ አባይ ወይስ ቤጋስ የሚል ቴድሮስ ቴድሮስ የሚባል ሰውዬ መኪና ሸልሞታል። እሱን ለዚህ አዎ፣ ይሄ ቤቢ ለቤቢ መኪና ተሸልመዋል። የሚገርምሽ የብልጠቱ ብልጠት ስሙ ስቲል መኪናው በሱ ስም መኪናው የሱ ነው፣ ስሙ በሌላ ሰው ነው። እንዲህ አይነት አባት ነው እንግዲህ ነገ እንደሚፈነዳ መረጃ

ምን ምን ምን ምን እንደቺት እያደረገ እየኖረ ተው፣ በቃ ትዳሬን ሚዲያ ላይ ወጥቶ ታሪካችን አይዝረክረክ ስላለች እሱ እኮ ሰጥቷል። ለምን እሷ ምላሽ ያሻል? ምን ምላሽ፣ ምላሽ አልሰጠችው እስካሁን ሚዲያ ላይ የሚቀረው ነገር ታውቃል። አንተ ሻለው የምትባለች በቃ የምትናገራቸው ነገሮች ሁሉ አብሮ መተኛት ነው። እኔ በአካል እንኳን አላውቃትም። አንተ እንደምትላት ሴት አደለች። የምትጽፈውን በእናት ነውረኛ ሰሆነ ጌታ የሶስት ልጆች እናትን ለልጆቿ መከራከር አብሮ መተኛት አይደለም። ይሄ ነው። ለወንድ ካገዝን ወንድ ስለሆናችሁ ነው። ለሴት ካገዝን አብራችሁ ተኝታችሁ ነው ትላለን። ወንድ ልጅ የምትሳደበው አንተ ልክስክስ፣ የእስራኤል ፓንት የእስራኤል ዲቃላ አንተ ግማታም ማለት ነው። ሻሎም ብለ ጽፈ ወንድ ልጅን እንደምትሳደበው የእስራኤል ፓንት ጠራጊ ልክስክስ ምናባን አባን የምትጨማለቀው ጥንባታ ሻሎም ብለ ጽፈ በእስራኤልኛ ቋንቋ እዚህ መተሰው ትሳደባለ። በግድ እስራኤል ልሁን የምትሉ እስራኤል ሳትሆኑ ቂጣጣቢ፣ ሄድ ከዘድ እዛ ልክስክስ፣ ነግራችኋለሁ ሃ አገር የሚያክል ነገር፣ የሚጠቁም ነገር፣ ሃይማኖት የሚጠቁም ነገር የሰው እንደ በግ እንከተላለን የምትሉትን ነገር ይዛችሁ ስትሳደቡ ባገኛችሁ በደካማ ጎናችሁ መጥቼ ነው የምቀጠቅጣችሁ። ሻሎም ስትል ትዝ የሚለኝ እስራኤል ነው። እቀጠቅጥሃለሁ። እረፍና ቁጭ በል ልክስክስ። ሀሳብን በሀሳብ መርታከቻል ከቻል ገብተ መወያየት። እኛ እየተወያየን ነው፣ አንተ ኝኝኝኝኝ ብለ ትጽፋለህ ስድ ተሳድባችሁ ሰው እንድሳደብ የምታረጉ ጅል። አንፎ ስራት ይኑር፣ ፍቄዬ እንኳን ደህና መጣ። ይኔ አባል ሰላም ሰላም። ሮሚዬ እንዴት ነች? ሰላም ነሽ? እግዚአብሔር ይመስገን ሰላም ናቸው። ያው አንዳንድ ጊዜ ሀሳብ እና ይንሸራሸር የሚፈልጉ ሰዎች ሆን ብለው ለመመጥበጥ ነው ያቡዬ እስኪ መጀመሪያ ትንሽ ሂድና ያውዬ፣ ከዛ እኔም የራሴ ሀሳብ አለኝ። በይበልጥ በእነ ሳምሶም እና በዳጊ ጉዳይ ላይ ቀላል ነገር ስላልሆነ ህዝብ የሚከተላቸው ብዙ የየራሳቸው በሁለቱም ፊና ተከታይ ያላቸው በቦታው ላይ የሚነገር ግን ችግሩ ደግሞ የብዙ ኢትዮጵያውያኖች አብሶ ልጆች ወልደው ለሚለያዩ ባልና ሚስቶች የብዙዎች እናቶች ችግር ይሄ ነው። ለምን ሁሌ ነገሮችን ሄደን ስናብራ ቤተሰብም ሴት ልጅ ያላት እናት ራሷም ሴት ሆኗ ወንድ ልጇ የሆነ ነገር ሆነ ሲላት ንብረት አሽሽ እንዲበል እንዲበል አሽጥና እሷን በትናት። መጨረሻው አንተ ያለች ያለ አንተ መኖር አትችልም። ኦልሬዲ ልጆቹ አይታሰቡም የሚታሰበው የግል ጥቅም ነው። በቃ በዚህ ደረጃ ነው። አሁን ይሄ እንደ ትልቅ ማስረጃ ወይም ደግሞ እንደ ትልቅ መማማሪያም የሚሆነን ጉዳይ ነው እና እኔ ፐርሰናሊ ያው በሁለቱ መሀል የተፈጠረውን እሷ ቺታ አረገችበት እኔ ቺታ አረኩበት፣ እሷም እሱ አደረገብኝ አለች ምናምን። በሁለቱም መሀል ላይ እንግዲህ ታዋቂ ሰዎች ናቸው። እንዲህ አይነት ነገር ሲመጣ ህጻናት አይደሉም፣ ያውቁታል ወዴት መሄድ እንዳለባቸው። ለዛም እንግዲህ በትክክለኛው እንደ ማስረጃ ፍቺው ላይ ወይም ደግሞ ክሱ ላይ የሄደችው ዳጊ ነች በጊዜው እሱ አሜሪካ በነበረበት ጊዜ በትክክለኛው ያደረሳት መረጃ ያችን ያንን ያደረገችው ልጅ ራሷን ነግራት ሁሉ እንደሆነ ማስረጃ አለ በትክክለኛው እርስ በርስ የመሰራረቅ ጉዳይ ከሆነ ነገር ግን አንድ ሴት በህግ ደረጃ አይደለም በሃይማኖት ደረጃ ፍቺ ተፈጽሞ አክሴፕት የሚደረግበትን ወይም ደግሞ በትክክለኛው የፍቺ መፈጸሚያ መንገድ ነው የሚባለው ዝሙት ነው በቃ የትኛውም ሃይማኖትም ላይ ቢሆን የመጠየቅ መብት አላት። ነገር ግን ይሄ ሲሆን ደግሞ ሚዲያ ላይ ደረጃ መጥተዋል። በወቅቱ ሰይፉ ሾው ላይ መጥተዋል፣ ቁጭ ብለን ሰምተናል። አስታራቂዎች ነበሩ። የሃይማኖት አባት ደረጃ ያሉ ሰዎች በእውቀት ደረጃ፣ በትዳር ደረጃ ሊፈቱት ያልቻሉት ችግር ስለሆነ ነው የተፋቱት እንጂ ዝም ብሎ የተፈታ ትዳርም አይደለም። ብዙዎቻችን የእሱ የእሷ ብቻ ብለን የምንለው ሳይሆን ሰዎች ቁጭ ብለው ተነጋግረውበት ያልተቻለ ነገር ነው። እንደ አስተማሪነት ይወሰድ ቢባል በጎ ጎንኑም ደግሞ በዛ ደረጃ ሚዲያ ደረጃ እስኪወጣ ድረስ የሃይማኖት ብቻ ሳይሆን የትዳር አማካሪዎች የገቡበት ጉዳይ ነው። ነገር ግን እርግጠኛ ሆኜ የምነግራቸው የትዳር አማካሪዎች ገብተውበት ሚዲያ ላይ ቀርቦ በዚህ ደረጃ ፍች ደረጃ ከደረሱ ሴሬስ የሆነ በቃ ተጨባጭ ማስረጃ ስላላት ነው ወደ ፍቹ የሄዱት። ወይም እሱ ደግሞ ልብ ውስጥ ያለ ነገር መኖሩን ማሳያም ጭምር ነው በሌላኛው መንገድ ምክንያቱም አሜሪካ ላይ ወዲያውኑ ይሄኛው ፍቺ ሲፈጸም ወዲያው ዘሎ ሄደው አሜሪካ ነው። እረፍት ሊያደርግ ሄደ አባት እንደሆነ ነው ሰይፉ ላይ መጥቶ የነገረን። እረፍት ሊያደርግ የሄደ አባት ሲመለስ ልጆቹን ሳያይ ወይም ደግሞ ልጆቹን ሳይጎበኝ በዛ ደረጃ ቀጥ ብሎ ወደ ሚዲያ መጥቶ ሚዲያ ላይ ምንድን ነው ሊነግረን የፈለገው? እውነት በዛ ሰዓት ላይ ስለ ፊልሙ ማስታወቂያ ሰምተናል ወይ ስለ ትዳሩ ነው የነገረን ስለ ልጆቹ ምን አይነት ፍቅር እንዳለው ልጆቹን ለማየት የጓጓባት አይነት ስሜት አድርጎ ነው፣ ለልጆቹ እንዴት አድርጎ ተረት ሲያነብ እንደነበር፣ ገላቸውን ሲያጥብ እንደነበር፣ በምን አይነት መንገድ ከነሱ ጋር ፍቅርና ግንኙነት እንዳለው፣ ልጆቹ ጋር ምን አይነት ኮንታክት እንደሆነ በጣም አስመሳይ የሆኑ ነገሮችን ሰምተናል። ልጆቹ ደግሞ አሁን እግዚአብሔር ይመስገን እንደ አጋጣሚ የሆነው ደግሞ የወጣው ነገር ያሳየን ከተቃራኒው ነው። ያሉበትን የሚኖሩበትን ቤት ሸጦ በትኗቸው እሱ የራሱን ህይወት ለማስተካከል የሚሞክርበት ሁኔታ ነው። እንዴት ነው ሶስት ልጆች በኢትዮጵያ ውስጥ በዚህ ዘመን ላይ እንኳን ቤት ያለው ሰው ሸጦ ሊሄድ ፍች እንኳን ቢፈጽም ለልጆች መውደቅ ያላዘጋጅ እንደ አንድ ታዋቂ አርቲስት ነገጠዋት በብዙ መንገድ ላይ ላለው ነገር ለልጆች ላስተካከል ከማለት ባለፈ ጥሏቸው ነገ ለመሄድ እሱ ምናልባት ያ አሜሪካ ሄዶ ሊኖር ይችላል እነዚህ ልጆች ምን አይነት ተጽዕኖ ውስጥ ነው የሚወርቁት በኪራይ ቤት እየኖሩ የሚከፍሉት አጥተው መጨረሻ ላይ ምንድን ነው የሚፈጠረው ሲባል ያው ዲፔንድ ነው ወይ እሷ እህቶቿን ወይ እናቷ ጋር ትጠጋለች ከዛ በኋላ እነዚህ ልጆች ያላቸው ያደጉበት ነፃነት ይነፈጋል ይሄ በፍጹም በየትኛውም መንገድ በየትኛውም መንገድ እንመልከተው ቢባል በየትኛውም ሁኔታ ተቀባ እናትየውን እበቀላለሁ፣ እናትየውን እጎዳለሁ ብዬ ልጄን ዋጋ ላስከፍለው ከይቅርታ ጋር በፍጹም የማይመስል ነገር ነው። ልጁን የሚወድ አባት፣ ለልጆቹ የሚቆረቆር አባት በፍጹም ከማያደርጋቸው ነገሮች አንዱ ይሄ ነው። ሚዲያ ላይ ወጥቶ እስከተናገረ ድረስ ይህንን ደግሞ የሰማነውን ደግሞ የመናገር ወይም ደግሞ ያንን በሰማነው ነገር ላይ ሀሳብ የመስጠት ግዴታም ነው ያለብን፣ ውዴታ ብቻ ሳይሆን እነሱ ታዋቂ ስለሆኑ ነው ዛሬ ሰው የሚያዳምጣል። ስንት እናቶች አሉ መሰለሽ ሮሚ፣ ቤት ውስጥ የሚያለቅሱ ተቆራጭ ላለመክስጠት ስራ እየሰሩ እንግዲህ። ኢትዮጵያ ውስጥ ስንቱ ሰው ነው በሚታወቅ ደሞዝ የሚሰራው? ስንቱ ነው ፍርድ ቤት የሚለው? የተመዘገበ ደሞዝ ካለሽ ነው ቁረጭ የሚልሽ። እሱ የራሱን እዛ ጋር ሌላ ሁለተኛ፣ ሶስተኛ ሚስት አግብቶ ይኖራል። ስንቱ ስንቶቻችን እኔ የዚህ ሰለባ ተጠቂ ነኝ። ያደግኩት በእናቴ መከራ በልታን ያሳደገችኝ እግዚአብሔር ይመስገን በዛን ዘመን ላይ ጠንካራ ስለነበሩ ከኔ በላይ የነበሩ ወንድሞች ስለነበሩ እኔ ዛሬ ያለሁበት ቦታ ላይ የልጆች ታሳቢነት መደረግ ለሴቶች ለእናቶች መከራውን ጥለን ሶስት ልጆች ተጥሎባት የሚሄደው እሷ ነች። ሮጭ ለስራ እንኳን ብላ ሌላውን ስራ እንግዲህ ሙያዋ ሙዚቀኛ ነው። እሱም ነግሮናል። ክለቤዳ ሰርታ ሮጣ ነው የምታበላው የምትናመነውርን ብሎ ራሱ መስክሮላታል። ያንን የምታደርግ ሴት ሶስት ልጆች ይዛ መቼ ነው ወታ የምትሰራው? ልጆቿን ትምህርት ቤት መቼ ነው የምትከፍለው? እንደው ሌላውን ስራ እንኳን ተሯሩጭ ልጆች ላስተምር ብትል መኖሪያው ሲባል ምን ሲባል ዛሬ ባለ የኑሮ ውድነት ዛሬ ባለ ሂደት ውስጥ በዚህ ደረጃ በልጆች ውስጥ ለምንድን ነው ወደ ጥላቻ እንዲገባበት ራሱን የሚያደርገው? እንደ ልጆች በዚህ ዘመን እኮ አስተዋይ ናቸው። 12 ዓመት አስራ ከዛ በታች ያሉ ልጆች በጣም ያስተውላሉ። ከፍ እያሉ ሲመጡ ቅድም ሮሚ ስትል ሰምቻለሁ የገረመኝ ጥያቄ ነው። የፈለገ በሉ እድሜያቸው ትንሽ ከፍ ማለት ሲጀምር አባቴን ብለው ይጠይቋታል። እሷን ብትሆን አባቴን ብለው ይጠይቋታል። እንዲህ ግን ባለ ደረጃ በእል በሚመስል ሁኔታ ሚዲያ ላይ የቀረቡ በሚያደርጉት ነገር ነገ ጠዋት ላይ አባታችሁ ይሄ ነው እየተባሉ ሲያድጉ እናት ላትላቸው ትችላለች። ሌላው ሰው በሱ እየበሸቀ ያለ ሰው ያንን ያደርገዋል። በዛ ውስጥ ሲደረግ ምን ያክል ነው ፔንፉል የሚሆኑ ለልጆች በክብር ያደጉ በሁለት በኩል ታዋቂ በሆኑ ቤተሰብ ውስጥ ተወልደው ያደጉ ልጆች በእናታቸው በአባታቸው በክብር የሳምሶን ቤቢ ልጆች መጡ ተብለው በየቦታው ላይ ቡና የሚጠጣው ሰው መንገድ ላይ የሚያቸው ኬክ ቤት ሲገቡ ኬክ ተጋብዘው የሆነ ቦታ ሊዝናኑ ሲሄዱ እንደዛ ያደጉ ልጆች በእንደዚ አይነት ሁኔታ ዛሬ ደግሞ በአባታቸው ወይ በእናታቸው የሚሸማቀቁ ልጆች መሆን የለባቸውም። እንደ ሀገር ኪሳራ እኮ ነው። በቃ ብትፈልጉም ባትፈልጉም እንደ ሀገር ኪሳራ ነው። የእነሱ ታዋቂ ስለሆኑ ነው። ብዙ ጎዳና ላይ ወጥተው የምናያቸው ልጆች መንገዱ አንዱ ይሄ ነው። መንገድ ላይ ማስሽ ሲጦዙ ታዩ፣ እንዲህ ሲሉ በሴቶቹ ባለእድሜያቸው ልጅ አቅፈው ልጅ አዝለው ታዩ። እናት ከአቅሟ በላይ ይሆናል፣ ከቤት ይወጣሉ። የሚኖሩበት ቤት ስታጣ ምንድን ነው የምታደርጋቸው? ይሄንን እንደው በሕግም ደረጃ የሚያስቀይር እንደ ሕግ ምክንያቱም ቤት ሲኖር በሰለጠነው ዓለም ላይ ቅድሚያ እና ለልጆች ነው ውጣ ነው የሚባለው ባልየው፣ የእነሱ እድሜ ከፍ እስኪል ድረስ። አሁን እንደ ኢትዮጵያ ህግ ደግሞ በጣም በሚያስጠላ ሁኔታ በምንም መንገድ በሉ፣ ያ ቤት ዛሬ ላይ እሷ በ97 ደረሳት አልደረሳት ሳምሶን ቤቢ ከዛ በኋላ ተጋቡ አልተጋቡ ህጉ ያንን ተንትኖ የሚያይበት በጣም ውስን ነው። ምናልባት ከዛ በፊት የከፈለችውን ሰማንያ ምናምን ሺ እሱን ታሳቢ ሊያደርግ ይችላል እንጂ ከዛ በኋላ በጋራ ያፈሩት ንብረት ተብሎ ነው የሚመዘገበው። አስራ ምናምን ዓመት አብረው ኖረዋል። ህጉ ያንን ነው የሚለው። ምንም የማይደባበቅ ነገር ነው ከህጉ ያለፈ ህሊና እንዴት ሰው ያጣል? አባት እንዴት ለልጆቹ ከህግ ጋር ይታገላል? እንዴት በዚህ ደረጃስ እንዴት ቻለው? እሱ ለመዝናናት አይምሮን ለማደስ አሜሪካ የሚሄድ አባት ለልጆቹ ሌላ ቅርስ፣ ሪልስቴት ገዝቶ ማስቀመጥ ሲገባው ሌላ ነገር ማድረግ እንዴ። ስለጨነቀው እኮ ትዳሩ ስለተፈታ ስለጨነቀው እኮ። አሜሪካ እኮ ለቫኬሽን የሄደ ሰው ነው። ራሱ ነው የነገረን፣ ሌላ ሰው እኮ አልነገረንም። እንዴ እርግጠኛ ሆኜ ነው ሮሚ ለንደን እየኖረች እኔ ኖረ እየኖርኩ የሆነ ነገር ሲያጋጥመን እንደው ለእረፍት አሜሪካ እንሄድ ብለን ብድግ ብለን ተነስተን ስትረስ ስላለብን እንሄድ አንልም። እርግጠኛ ነው የምነግራቸው ኢትዮጵያ ውስጥ ኖሮ ይሄንን ማድረግ ከቻለ እኔ እንደውም በዚች አንድ ንብረት እንዴት ነው በዚህ ደረጃ ያሰቡት ነው ያልኩት። ሁለቱ ታዋቂ ናቸው ኢትዮጵያ ውስጥ። ዛሬ ላይ ቲክቶክ ላይ እንኳን ወጥተው የሰሩ ትንሽ ልጆች ለእናታቸው ቤት የሚገዙበት ለቤተሰቦች። ሮሚ ከእኛ ጋር ነው የምታወሪው አትሰሚ አይደለም። እሺ ሶሪ። እና በዚህ ደረጃ ይሄም ንብረት ሆኖ እንደው ኮንዶሚኒየም ንብረት ተደርጎ ሰው በዚህ ቲክቶክ ላይ የምናቃቸውን ሰዎች እኮ ችግር አጋጠመን ሲሉ እኮ ተዋቶኮ ቤት እየተገዛ ነው። ደጋግልብ ያላቸው ሰዎች እኮ በዚህ ዘመን ላይ ስንት ደጋግልብ ያላቸው ቲክቶክ ላይ ለሰዎች የሚገዙት ቤት ንብረት ነው። ይህን ያክልም የሚያመጻድቅ አይደለም እንደው ኖሮ የራሱ እንኳን ስም የሚኖሩበት ኖሮት ብቻውን ቢኖረው እንኳን ለልጆች መተዳደሪያ ይሁን ብሎ ሰጥቶ ቢሄድ ምንድን ነው የሚጎዳው? ምንድን ነው የሚጎዳበት? በዚህ ደረጃ እስከ ፍርድ ቤት ቆመ። የእልህ ስሜት ካሉ አሁንም እልህ ነው። እኔ ለሳምሶን በዚሁ አጋጣሚ የማስተላለፈው እልህን ቀንሰው አይኖ በዚህ በዚኛው ሰዓት ላይ በጣም ከባድ ነው ስሜቱ። በቃ መተው አለመፈለግ፣ ትዳር ላይ መፍረስ፣ ያደረግነው ጥፋት አይደለም የሚታየን እንደ ወንድ ልጅ የምናስበው እንዴት እኔ ወንድ ሆኝ ይሄ የተደረገብኝ። በይበልጥ ደግሞ ዙሪያችን ላይ ያሉ አሽቃባጮች፣ ነገ ጧት አንዳቸውንም አታገኛቸው። እውነቴን ነው የምነግርህ፣ አንዳቸው በህይወት ላይ ከምትጸጸትበት ነገር አንዱ እርግጠኛ ነኝ፣ አመት አይቆይም። ዛሬ ሆሆ የሚሉ ና እንደዚህና ና እንድንበል የሚሉ በምንም እንደ በፍቅርም እንኳን የቀረበች ሴት ብትኖር ነገ ጠዋት ላይ ይሄ ነገር ሲደራረብባት አንተ ትናንት ለነበረ ለልጆች ያሉን ለትዳር ያሉን እነሱን እንዲያደረግ የእኔ ንብረት ደግሞ ልታሸጠኝ ነው የመጣሁ ብላ ዛሬ ስሜቷ ነው ፍላጎቷ ነው የሆነ እውቅናህን አስባ ልትኖር ትችላለች። ከዛ በኋላ እንደታኘከ ሸንኮራ ተፍታ ነው የምትሄደው። ይሄ ለሌሎችም ወንዶች ጭምር ነው። አይናችንን ታውረን ስሜታችንን አዳምጠን ከሄድን በፈለግነው ሁኔታ ነው ነገ ቢያመን ቢቸግረን ጥላም ማጥለን የልጃችን እናት ነች። ጋብቻው ላይኖር ይችላል፣ ግንኙነታችን መልካም ከሆነ ግን የፈለጋችሁ ትንበሉ፣ በቃ ተዋልዳችሁ የትም አጥላችሁ፣ ስለ እናንተ ክፉ መስማት አትፈልግም፣ ስለ እናንተ መጥፎ ነገር ማዳመጥ አትፈልግም። ይሄንን በደንብ ነው የምነግርህ፣ ትጸጸትበታለህ። ዛሬ ሆሆ የሚሉ ጓደኞች፣ በልበል የሚሉ በዛ ያክስት ንብረቱን አሽሽተ ለወንድም ብትሰጠው በእርግጠኝነት ነው የምነግርህ፣ የእሱ ሚስት ነገር ልካፈል ብላ ከዛ ገንዘብ ላይ ስትጨቃጨቅ በአንተ ንብረት አንተ በሽተኛ የሆነ ነው የምትቀረው። ልጆች ናቸው ከጎን የሚኖሩት፣ የፈለግከውን በላይ ሲመረቁ ነገ የሆነ ቦታ ላይ ከፍ ሲሉ መተ ዋው ልጆቼ ይኸው፣ እኔ ለእናንተ ስል መስዋዕት ከፈልኩ። ቅድም ሮሚ ስትለው ነበረ ለልጆቼ ስል መስዋዕትነት ከፈልኩ በቃ ስለምወዳቸው እሱ ያደረገብኝ ነገር አይኑን እንዳያስገድደኝ ነበረ በቃ እንደው ሌላም ነገር ባደርገው ግን ተዋልደናል አለች ይህንን ነው አለመግባባት እኮ መብት እኮ ነው በቃ የሰው ልጅ እኮ አብሮ ግዴታ ሊኖር እኮ ግድ የለውም በአለም ላይ ስንት ሚሊዮን ህዝብ እኮ በዚህ አይነት ሁኔታ ይኖራል ግን ግንዛቤ ማጣት ነው ግንዛቤያችንን ከፍ እናድርገው ለልጆቻችን ያረበ እናታቸው አስተምሩ፣ ለሌላው ሰው ይህን እድል ተጠቀሙበት። ይሄው እንዲኮ አደረገ በዛ ደረጃ ሚዲያ ለወጥተህ ተናግረ ማታቅሰው ስትናገር፣ ብዙ ሰው ዋው፣ ይሄ ሰው ተበድሏል፣ ለዚህ ነው የተናገረው፣ በዚህ ምክንያት ነው እንዲሆነው ምናምን ተብለሃል። ዛሬ በነጋታው ደግሞ ሄደ፣ እዛ ቦታ ስትሄድ፣ ልጆች ጋ እንኳን ስትሄድ፣ ካሜራ ደግነክ እያስቀረስክ፣ ይሄው እዩኝ፣ ልጆቼ ጋር አስቀድመ አይምሮክ ያደረግከውን ስለምታቅ ወይ የምታደርገውን ስለምታውቅ አስቀድመ የሄድክበት መንገድ ራሱ ኖ ፌር በቃ በፍጹም የማይሆን የማይመስል ነገር እንዴት ነው እኔ ልጄን ልጠይቅ ቤት ልገባ እየሄድኩኝ ልጆቼን ይዤ ላዝናና እየወጣው ከቤት ይዤ ልወጣ ስብ ካሜራ ቀኑን ሙሉ ካሜራ ደቀነ ስታዝናናቸው ልቱል ነው ምንድን ነው ልታደርግ የፈለግከው እስኪ ልታስተላለፍልን የፈለግከው ነገር በምን ስሳቤ ነው ያ ሊሆን የቻለው እንዴት ስታሰበ ልጆቼ ጋር ያሳደግኳቸው ልጆች እንግዲህ ባነገርከን መሰረት ተረት ተረት እያወራ ቀርጸ አንተ የቀረጽካቸው ልጆች ናቸው እኮ ከዛ ቤት ከወጣ እኮ አጭር ጊዜ ነው እንዲያርገን ያሳደግካቸው። ትረስታተ ነው፣ እምነት አልነበረህም እንዴ? ይሄ እኮ ሪል እውነት የምትኖረው ህይወት ነው። አደባባይ እኮ በምንም መንገድ ይወጣል ው በቃ እኛ እኔ የእውነቴ ነው። አምሶ ፕራውድ እንዲህ አይነት ነገር ልጆች ሲናገሩ በዚህ ዘመን ላይ ለምን የሚሉ ልጆች መፈጠራቸው። አማፒ በእኛ ጊዜ ሲሆን ምን ተብለናል? ዝም በሉ እንዳትጠይቁ፣ ዝም በል በቃ እሱ የራሱ ኑሮ ይኑርበት። ለምን? የእሱ መብት የተነካ ስለሚመስል ልጆቹ መብታቸውን ነው የጠየቁት። በዚህ ዘመን ላይ እሌላው ሌላው ይቀር፣ እኔ ለእሷ ተውላት፣ እሷ ትሽጠው ትለውጠው አልልህም ለልጆች በስማቸው አስራ ስምንት ዓመት እስኪሞላቸው እንዳትሸጥ እንዳትለውጥ ይቀመጥ። ከአስራ ስምንት ዓመት በኋላ ነፍስ ያውቃሉ፣ ለራሳቸው ይተርፋሉ። እንኳን ለራሳቸው ለእናንተም መጦሪያ ነው የሚሆኑት ልጆች በኛ በኢትዮጵያ አስተዳደግ ክብራችን ናቸው። በቃ መኖሪያችን ናቸው፣ ተስፋችን ናቸው። ከምሬ ነው ቢሊዮን ቢሰጥ በዚህ ዘመን ላይ ልጆችን ነገ ጠዋት ላይ መንገድ ላይ እየተንከራተቱ ይሄው ልጆቹን እንዲበትቻለን ከደስታ